አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም መጋቢት ሶስት በዚች ቀን በእስክንድሪያ ለተሾሙ ሊቃነ ባባሳት ሀምሳ ስምንተ ኛ የሆነው የእስክንድሪያ ሊቀ ባባሳት ብጾ ቅዱስ አባ ቆዝሞ ሳረፈ። ይህም አባት እውነተኛና ንጹሕ የሆነ ርኅራዬው የበዛ የቤተ ክርስቲያን ኩነኔም የቤተ ክርስቲያንን መጽሐፍና ትርጓሜያቸውን የሚያውቅ ነበር። እግዚአብሔርም በወንጌላዊ ማርቆስ መንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በነገሰ በ18 ዓመት ሊቀጳጳሳት ሆኖ በተሾመም ጊዜ የክብር ባለቤት የጌታችን ኢየሱስ ክርስቶስን መንጋዎች በፈሪሃ እግዚአብሔር በጥበብ ጠበቃቸው። ለረሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለውጦ አዳሪዎች ይሰጧቸው ነበር። ደግሞም ለቤተ እግዚአብሔር ሕንፃ መሳሪያ ያወጣ ነበር። መልካም ተጋድሎውንም ባየ ጊዜ ሰይጣን ያለ ሐዘን አልተወውም ነበር። ነገር ግን ይህ ምንድ ነው? ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹሞ ነበር። አባ ጴጥሮስም ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዚህም በኋላ የኢትዮጵያ ንጉሥ ያታመመ አባ ጴጥሮስንም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆኔ ወደ ክብር ባለቤት ወደ ጌታዬ ኢየሱስ ክርስቶስ እሄዳለሁ። እነሆም ሁለቱ ልጆች በፊት ናቸው። አንተም ለመንግስት የሚሻለውን አውቀህ ከሁለቱ አንዱን ከኔ በኋላ አንግሳለሁ። ንጉሡ ካረፈ በኋላ ጳጳሱ፣ መኳንንትና የጦር ሰራዊቱ አለቆችና የመንግሥት ሰራዊት አለቆች ተማከሩ። ርስ በርሳቸውም ለመንግስት የሚሻል የሚያን ሰው ነው ተባባሉ። ጳጳሱ አባም ጴጥሮስም ታናሹን የንጉሥ ልጅ ቀብቶ አነገሰው፣ በኢትዮጵያ መንግስት ዙፋን ላይ አስቀመጠው። ጥቂት ዘመንም በሰላም ኖረ። በዚያም ወራት ከሶርያ ሀገር ሁሉ በሁለት መነኮሳት ልብ ሰይጣን አደረ። ከአባ እንጦንስ ገዳም እስከሚደርሱ ከቦት ወደ ቦታ ይዞሩ ነበር። በዚያም በበጎ እንጦንስ ገዳም ጥቂት ቀኖች ተቀመጡ። ስለ ስራቸውን ክፋት አባረሯቸው። ከዚህም በኋላ አንዱ ጳጳስ ሁለተኛ ኤጲስቆጶስ ሲሆን ርስ በርሳቸው ተስማምተው ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያ ጽሁፋቸውም እነሱ ከእስክንድሪያው ሊቀ ጳጳሳት ከአባ ቆዝሞስ ዘንድ ተሹመው እንደመጡ የሚገልጥ ነበር። በዚያ ጽሁፍም እኛ ያልሾም ነውና ወደ እናንተ ያላክ ነው። ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህን ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ በእውነት እኛ የሾም ነውና ወደ እናንተ የላክ ነው እውነተኛ ነው አሉ። ሁለተኛውም እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ አነገሰው። ይህም የማይገባ ነው አመፅ ነውና ሊህም ክፎችና ሐሰተኞች ሁለቱ መነኮሳት ሚናስና ፊቀጦር የኢሳቅ ጻፈ የሐሰት ጽሑፋቸውን ላይ ጽፉ። ወደ እርሱ ወደ ጳጳሱ ጴጥሮስ ደርሰው ወደ ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህንንም የከፋና የረከሰ ስጋ ሰይጣን አስተማራቸው። የሐሰት ደብዳቤም ጽፈው ወደ ታላቁ ንጉሥ ልጅ ወሰዱ። እርሱም ከቂጥስ ሰዎች ጋራ ለብቻው ይኖር ነበር። እነዚያም የሐሰት ደብዳቤዎች ያነበቡለት፣ እጅግም ደስ አለው። ከዚህም በኋላ ብዙ ሰራዊት ሰብስቦ ሊያን የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሥ ወንድም ጋርም ጦርነት ገጥሞ ድል ያደረገው ወንድሙንም አሰረው የመንግስቱንም ስልጣን ያዘ። እንዲሁም ጳጳሱን ጴጥሮስን አሰረው፣ በሩቅ አገርም አጋዘው። ያንንም አሰተኛ ሚናስን በጳጳሱ በጴጥሮስ ፈንታ አስቀመጠው። ከጥቂት ቀንም በኋላ አሰተኞች ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና የሰውም ገንዘብ ሁሉ ሰርቶ ወደ ግብፅ አገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ካደው። ከመንበረ ጵጵስናው የሰረቀውንም ገንዘብ ሁሉ እግዚአብሔር የማይወደውን ስራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤን በመጻፍ አውግዞ ለየው። የጲቶ የኢትዮጵያ ንጉስም ሰምቶ እጅግ አዘነ። ሐሰተኛው ሚናስንም ይዞ ገደለው። ጳጳሱ ጴጥሮስንም ከተሰደደበት ይመልሱት ዘንድ መልእክተኞችን ላከ። ግን ሙቶ አገኙት። ይህን ቅዱስ በሊቀ ጳጳሳት ቆዝሞስ ዘንድ ተሰማ። ሁለተኛም ጳጳስ አልሾመላቸውም። ከእርሱም በኋላ የነበሩ ሊቃነ ጳጳሳት አባ መቃርስ፣ አባ ታውፋኔዎስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለ ሰማኒያ አራት ዓመታት ያህል ለኢትዮጵያ ሰዎች ጳጳስ ተሹም አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህርነት በመምህር ፈንታ ጳጳስ ሆነህ ተቀመጥ አለው። እርሱም እኔ ጳጳስ ልሆን አይገባኝም የሐዋርያትን ስልጣን ተላልፌ ይህን ልሰራ አልተቻለኝም። ግን ልቀቀኝና ወደ ግብፅ ልሂድ፣ ጳጳስ እንዲሾምላችሁም ሊቀ ጳጳሱን እለምነዋለሁ፣ ከዚያም በኋላ ወደ እናንተ መለሳለሁ እያለ ንጉሱን ማለደው። ንጉሱም ወደ ግብፅ እንዲሄድ አላሰናበተውም። ያለ ውዴታውም ወስዶ የጵጵስናውን ልብስ አለበሰው እንጂ የጵጵስናውን ስራ እንዲሰራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ደህንነትን እና ሰላምን የተመላ ነበር። በወንጌላዊ ማርቆስ ወንበርም አስራ ሁለት ዓመት ኖረ፣ በሰላምም አረፈ። እግዚአብሔርን በጸሎት ይማረን ለዘላለሙ አሜን። ሰላም ብለል የቀጳጳሳት ቆዝማ ስብሃተ ልዑል ዘይቀድስ አምሳለ ኪሩቤል በዜማ እንበለ ምክንያት አዱ ለብሔራ ጋዚ እመተቃወማ በዛ በሚሲመቱ ለቤተ ክርስቲያን ሰላማ ወደ እብሬቱ በሰናይ ፈጸማ። በዚችም ቀን ከፍንዮስ አገር የሆነ አባ በርፎንዮስ አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ በርፎንዮስ አብ ምሉአ ጥበብ ከመማይቶት ዛዝተራአይ ከለአገረ ፍንዮስ ህዝብ ለመራስም ካብ ገበር ከብካብ ረሴን ትረከ በልብከ ጾብ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት አራት በዚች ቀን የአይሁድ ተሳታፊ ስለሚባሉ ክፎች ሰዎች በአሞር ደሴት የአንድነትን ስብሰባ ሆነ። በዚችም ቀን የከበረና የተመሰገነ መኮንን ሃኑሌዎስ ከጵንፍልያ አውራጃ ብሮግያ በምዳል ከተማ በሰማዕትነት ሞተ።

ታምሪሁ ለአቡነ ብፁዕ ናኣኩቶ ለአብ ንጹህ ወክቡር ሃይለ ረድኤቱ ጸሎቱ ይሃሉ ስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። ንጹህ ክቡር የሆነ የተመሰገነ አባታችን ናኣኩቶ ለአብ ያደረገው ታምሪ ነው። የጸሎቱና የረድኤቱ ሃይል ከሁላችን ከህዝበ ክርስቲያን ላይ ጸንቶ ዘላለሙ አሜን። አባቶቼና ወንድሞቼ ስሙ ለአባቱ ላሊበላ ለመንግስት እጅ መንሻ ብዙ ወርቅና ብር ከግብጽ ሃገር የሚያመጡ ሰዎች ነበሩ። ለከበረ አባታችን አኩቶ ለአብ ግን የገድሉን ማማርና ሁኔታውን ሳያውቁ እጅ መንሻና ግብሩን ከለከሉት፣ ለመንግስቱም አልተገዙም። እልህ አንገተ ደንዳኖች የግብጽ ሰዎች ከተከዘ ወንዝ ፈሳሽ ውሃ በቀር ዝናብም አያውቁም፤ በእርሱ ለምግባቸው እህልን ይዘራሉ። ተጋዳይ አባታችን የከበረና አኩቶ ለአብም ወደ ምህላው ተመለሰ። ፈጣሪውን እግዚአብሔርን ጸሎቱን ሰምቶ ሶስት አመት ከሶስት ወር ያህል ፈሳሹን ውሃ በጸሎቱ ኃይል አቆመው። የሚጠጡትና የሚዘሩትም ውሃ አጡ። እነርሱም ሁሉ ውሃ በማጣት እህልም ባለማግኘት በድርቅ ተመቱ። ሰዎችና እንስሶች ማለቁ። ከመቅሰፍቱም የተረፉ ጥቂቶቹ እርስ በርሳቸው እንዲተባባሉ እሊህ ግብፃውያን ይህች የከፋች መቅሰፍት ያገኘችን ስለምንድ ነው? ከእነዚያ ግብፃውያን ውስጥ የሚኖር ግብፃዊ የሆነ አንድ ሰው ስሙ ማማስ የሚባል የሚስቱም ስም መግደላዊት የምትባል። እሊህን አንገተ ደንዳኖች እንዲህ አላቸው፣ ስሙ ልንገራችሁ። ይህች የከፋች መከራ ያገኘችን የዚያን የሕፃኑን የላሊበላን ልጅ የናአኩቶ ለአብን እጅ መንሻውን ትለከለከል ነው፣ ለመንግሥቱ ላልተገዛን ነው። እሊያ ግብፃውያን ምን ብናደርግ ከዚህ ራብና መከራ እንድናለን? አሉት። ማማ ስም ሰምቶ እንዲህ አላቸው፣ እጅ መንሻውን ስጡ፣ ለመንግሥቱም ተገዙ፣ በከተማው ውስጥ ገብታችሁ ለፈጣሪውም ስገዱ። እሊያ ግብፃውያን ይህን ነገር ሰምተው የአራዊት ስዕል ያላቸውን ጋሻዎችን ሰሩ። ኩሌቶቹም ወርቅ የተረጨባቸው ናቸው። የመንግስቱንም እጅ መንሻ የስድስት ዓመት በላዩም ጭማሪ አድርገው እነዚያ ጋሻዎችም ይዘው ወደ ከበር አባታችን አኩቶ ላብ ሄደው ወደ ከተማውም ደርሰው በአደባባዩ ለፈጣሪው ሰገዱ። ለከበር አባታችንና አኩቶ ላብም እንሊያ ግብፃውያን ወደ ከተማው እንደ ደረሱ የመንግስቱንም እጅ መንሻ እንዳመጡ ነገሩት። የከበር አባታችንም ሰምቶ ወደዚህ አምጧቸው አለ። አምጥተውም በፊቱ አቆሟቸው። በፊቱም በቆሙ ጊዜ መሪ ርባን ፈጽመው አለቀሱ። የከበረ አባታችንም ተመልክቶ እንዲህ አላቸው፣ በእኔ ላይ ያደረጋችሁ በደላችሁ ታውቃላችሁ። እኒያ ግብፃውያን ሰምተው አስቀድሞ ባለማወቃቸው እጅ መንሻውን በመካከል ኖርን። አሁን ግን የጸሎቱን ኃይል አውቀን በረሃብና በመከራት ቀዝፎናል። ሰዎችም እንስሶችም አለቀስን። የረገመንንም ይቅር በለን አሉ። የከበረ አባታችንና አኩቶ ለአብም ሰምቶ የሰራችሁትን በደላችሁን ሁሉ ያደረጋችሁትን ክፉ ስራ እግዚአብሔር ይቅር ይበላችኋል። በወንጌል ቃል እውነት እውነት የጣፈጠ የተባረከ አንደበት ይህን በተናገረ ጊዜ ቁሞ የነበረ ፈሳሹ ውሃ ተፈትቶ ወረደ። በአገራቸውም ንጹ ውስታ ሆነ። ልቅሷቸውም ወደ ደስታ፣ ረሃባቸውም ችግራቸውም ወደ ጥጋብ ተለወጠ። በጸሎቱ ኃይል አመኑ። አባታችንም የከበረ ናአኩቶ ለአብም አባቴ ሆይ በመንፈስ ቅዱስ የተመላ ኤልያስን መስለህ ሶስት አመት ከሶስት ወር ወደ ግብጽ ምድር እንዳይሄድ ፈሳሹን ውሃ ያቆምከው በድርቅ በችግርም እስከ ተገረፉ ድረስ የመንግስትንም እጅ መንሻ ተሸክመው በመገስገስ ወደ አንተ እስከ መጡና ራሳቸውን በመንቀፍ እያለቀሱ በፊት እስከ ቆሙ ድረስ አባቴ የከበርክን አኩቶ ለአብ ሆይ ስም አጠራርህ እንደ ጽጌረዳ የሚጥም የምሕረት ቤት ለሆነችው ቤተ ክርስቲያን የወርቅ ዘንግ የሆንክ እጅህን በእጄ ይዛህ በአደባባያ የተጫወት ያደግ የተርሴስ ተስፋ ያልጠወለግ እንደ እንቁ የጸዳህ የጨለማውም ዓለም ማዕበል ያላሰጠመህ እንደ ሚያዝያ ፀሐይ መልክህ የሚያበራ የከበርክ አባቴ ተአምርህ ጹብ ነው። የከበርክ አባቴ ጥበበኛ ነህ። ጥበብ ምንድን ነው ለሚል የማድጋ ጥላ ያላጠቆረው ወተት ወንጌልን የሚያስተምር የአንደበት አገላለጽ ነው። ተቀባይነት ያለው ጸሎትህም በጸሎት መቀበያ ሳጥን የተከማቸ ነው። ፈሳሹም ውሃ በጉዞው እንዲጠበቅ ያደረከው በሰማሪያ አክአብ በነገሰ ወራት በኤልያስ ዘመን የተደረገውን የግብጽ ሰዎችን በርሃብ ችግር የቀጣቸው የአህያ ራስና የርግብ ኮክ እስከተመገቡ ድረስ የከበር ክናኩቶ ለአብ ሆይ ተአምራቶችን የሚያደንቁ እጹብ እጹብ የሚያሰኙ ናቸው። ተአምራቶችም የተጋድሎውን ድካም አምነ የምንቀበል እኛን እግዚአብሔር በጽድቅ ጋሻ ይጋርደን። በጸሎቱ የሚገኝ በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ከቅዱሳን ረዴት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርድ ሰርታን ጠብቀን በስራችን ሁሉ የእግዚአብሔር ቸርነት አይለየን ሀገራችንን በጽኑ ሰላም ይጠብቅልን ህዝቡን ከህዝብ ያስማማልን በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስም ከትምፃ መንግስት ከወይ ኩን ፈቃድ ከበከመ በሰማይ ከማሁ በመድርስ የሳየነ ዘለለ ዕለትን አበነ የወም ህድግ ለና በሳኖ የጋየነ ከመኔ ነኒን ህድግ ለዛ አበሰለነ የታበአነ እግዚኦ ውስጥ ተመንስት አላድነን ነው ባልሃንም ኩሉ እኩይ